ከቤተ ማሌድ እንዳልክ ነገረችኝ። እኔ አፌት ነኝ፣ ለተራ ጭረት ብዬ ራሴን አላዋርድ። ጭረት ቆይ ወቅተ ነው ደብድ ምንም አልገባኝ። በብርቱካን ቢላዋ ነው ነካ ያደረገኝ። ሲጀመር ሊወጋኝ የሞከረው ሰው በጣም ፈሪ ነው ለእኔ። ጨለማን ተገን አድርጎ ሰውን የሚጎዳ ወንድ ወንድ አይደለም። ጀግና ከሆነ ፊት ለፊት አይጋፈጠኝም። ኧረ ያፌት ተዋ። አንስተጋቀስ እርግጠኛ ነኝ ሰዎች አካባቢ ላይ ቢኖሩ ኖሩ ያ ሰውዬ አልቆለት ነበር። ሌላው ደግሞ የወጋህን ሰው ብቻህን እንደሆንክ ስለሚያውቅ ብቻህን ስትሆን ያን ያህልም ደፋር እንዳልሆንክ ስለሚያውቅ ምን አባህ ነው ያልኩህ። አንተም አትረባ ከያፌት ጋር እንደምታወራረጥ ሰው እንዴ! ቆይ ጠብቅ፣ ለዚህ ንግግርህ ትቀጣበታለህ። ምን አደረኩ ደግሞ ጨለማን ተገና አድርጎ ምናምን ስትል ባይሆን ኖሮ በሰዎች ይገደል ነበር ነው ያልኩት። እልህኛው ወንድሜ ብቻሽን አስጨንቅሻ። ቆይ ለምንድን ነው ግን ራስሽ ማታ ላይ ያለጉ ሽል በጣም ደንግጬ ስለነበር መደወል እንደነበረብኝ እራሱ እራስቸው ነበር ያውኔ። ከአባዬ ሞት በኋላ እንደዚህ አይነት ነገር ፈራለሁ። ምን ነው ያፌት፣ አመመ እንዴ? እንደዚህ አይነት ንግግር ከስለት በላይ ያማል አይደል። እኔ እምልሽ አባትሽ ተገሎ ነው እንዴ? አዎ፣ በጣም ቅርባችን ባለ ሰው። አባዬ ለእኔ ብዙ ነገር ነበር። መጠጊያዬ፣ መሸሸጊያዬ፣ እምባይን አባሼ ነበር። ምንም እንኳን በስጋ ባይወልደኝም ልክ እንደ ስጋ አባቴ ነበር። ውይ በጣም ያሳዝናል። ግን ቆይ አባት አቤ በቃ ጠየቀኝ አይደል? ይኸው እንደምታየኝ ደህና ነኝ። አሁን መሄድ ትችላለህ። ደግሞ ከዚህ በኋላ እኔ ካልጠራሁህ በቀር በፍጹም ወደዚህ ቤት እንድትመጣ አልፈልግም። አሁን እኮ ሁሉም አልፎ። ምን ሆነ ያለፈው? ምን ሆነ የተረሳው? የአባትሽ ሞት አሁን እኮ ከሞተ ሁለት ዓመት ቢሆነው ነው። አልፏል አይደል? በጣም ደስ ይላል። በቃ አንተ ሰው መግደል ከዛ በቀላሉ መርሳት ነው አይደለ? ስራ ስማኝ፣ ያለፈው የአባቴ ህይወት ነው። አባቴ በአካል ላይኖር ይችላል። እኔ ልብ ውስጥ ግን ለዘላለም ይኖራል። መቼም አረሳውም። አሟሟቱንም መቼም አረሳውም። ፋይሉም መቼም አይዘጋም። ቃል አልገባኝም። ሁሉንም ነገር ትተሽ መስሎኝ ነው ያገባሽ። ናታንን ማጣት ማትፈልጊ ከሆነ ይሄ አባቴ ቅብር ጥስ የምትይው ነገር ትተዋል። ስለተኛው ምንም አላደርግ መስሎች ነው እንዴ? ተረጋጋ። እኔ እንድትሞት አልፈልግም። ሞት ማለት ለአንተ እረፍት ነው። ምንድን ነው እንደዚህ? ከዚህ በኋላ ብሬ መስራት እፈልጋለሁ። እንደ ሽፋን የምትጠቀምበት ድርጅት ውስጥ ኃላፊ ሆኜ መስራት እፈልጋለሁ። ምን? ቆይ፣ አንቺ ሴትዮ ከማን ጋር እያወራሽ እንደሆነ ግን ገብቶሻል? በደንብ ገብቶኛል። ከሰማናዊ ባሌ ጋር ነው እያወራ ያለሁት። ያ ቤት ያ ቤት ያ ቤት፣ ወይኔ ጉዴ!

ያፌት ኤፍራታ ወጥመድ ውስጥ እጅ ገባ ማለት ነው። ሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም ወደ ቻናሌ ተከታታዮች እንዴት ናችሁ? ደህና ናቸው። እኔ ደህና ነኝ፣ አልሐምዱሊላህ። ክፍል ሰባ ስድስት ሐረግ ድራማ ተለቋል ማለት ነው እና ያው በክፍል ሰባ አምስት ያፌት እንደተወጋት ታውቃላችሁ። ያው በመላምት ደግሞ የወጋው ዳጊ ይመስለኛል ማለት ነው፣ እንደ ራሴ ግምት ማለት ነው። ምክንያቱም ያው አልታየም ማለት ነው፣ ገና ነው። ያ ፊት እንግዲህ የተንፏቀቀ ቤት ገብቷል። ኤፍራታም ደንቅጣለች ማለት ነው። እሱን ለመርዳት ስትሞክር እንግዲህ እንዳያችሁት ኢሜይል ገባለት፣ ከኢሜል ደግሞ ብልጧ ወደ ትርኳ ወስዳ ማለት ነው ያፌት ምን እንደተላከለት ሁሉ አውቃለች እና ስለዚህ ማስረጃ ይዛለች ማለት ነው። እሷም በተራዋ ታስፈራራዋለች ማለት ነው። እና ያፌትም እኔ ግን የገረመኝ ያፌት ማለት ነው፣ ተንትር ብሎ ታሞ እንኳ ማለት ነው፣ የሆነ ችግር ውስጡ ሆኖ አታናችኝ የሚለው ነገር ማለት ነው። እኔ ያፌት ነኝ፣ ጉራው ደስ ይለኛል። ብቻ የድራማው ድምቀት ማለት ነው። እንግዲህ ናታንም በድብቅ ምን እየሰራ ነው? ያው ለማንም አያወራም። አምሽቶ ነው የሚመጣው፣ ግልጽ አይደለም ማለት ነው። እና ይመስለኛል እናታን ለያፌት ወጥመድ እያዘጋጀለት ነው መሰለኝ እንዶ ይመስለኛል፣ የራሴ መላምት ማለት ነው። ምክንያቱም ያመሻል፣ ስልክ ይዘጋል፣ በጧት ይወጣል ከቤት ማለት ነው። ቤት አይቀመጥም ያው እንግዲህ። ቤዚም ጽም እየተጨነቁ ነው ማለት ነው። እሱ ምንም አያወራም እና ኤፉም በቃ ያፌት፣ እኔ ስራ መስራት ትፈልጋለሁ መስሪያ ድርጅት ውስጥ ብላለች። ጀግኒትም እንግዲህ እሱም በተራው እያስፈራራች ነው። እስኪ ያፌት ይቀጥራታል ማለት እንዲሰራ ይፈቅድላታል፣ አይፈቅድላትም? እኔ ያናደደኝ ሉሊት ናት። ሉሊት በጣም እያናደደች ነው ማለት ነው። ምክንያቱ ያው ሉሊት እንግዲህ በዚህ መልኩ ኤፍራታን ለመበቀል እያሰበች ነው ማለት ነው። ባለፈውም እንግዲህ የውሸት እንግዲህ ናታንጋ መታ ምናምን ብላ ተናግራ እንደዛ አሳነቀቻት ማለት ነው። አሁንም ምን እንደምታስደርጋት ያው ነገር አቀብላለች ያፌት ምን እንደሚያደርጋት ሲነሳ አይታወቅም፣ ይመስለኛል አሁንም ደግሞ እንዳይቆልፍባት አሁን ስ ይገላል ይፉ እንግዲህ ያወጣሽ ያወጣሽ ብዬሻለሁ ማለት ነው። እንግዲህ እሱም ተናዷል። ያው መረጃውን ስለታወቀበት ተናዷል ማለት ነው። ሁለተኛ ደግሞ ገኒ በጣም አሳዝናኛለች። ገኒዬ የእኔ እናት እውነት አሳዘነች ማለት ነው። ኤፍራታ እንኳን መደወል ብትችል ለጼ አግኝታ ሰዓት አግኝታ ለጼ እንደ ደወለችላት ለእናቷን ብደውልላት ብታናግራት ደስ ይል ነበር ማለት ነው። ምክንያቱም ሁሉም ችግር ውስጥ ሲሆን ነው ያው በችግር ውስጥ ሲያልፍ ምን እንደሚያደርግ አይታወቅም። ና ብትረዳት ምን እንዳጋጠማት እናቷን ብትረዳት፣ ኤፎ እዚጋ በጣም ደስ ይል ነበር ማለት ነው። እና ቢኒ ሚኒ ምስኪና ሳዘነኝ ለራሱ ማለት ነው። ቢኒ ለራሱ የሆነ እቅድ እያቀደ ነው ማለት ነው። እንግዲህ ብቻ ድራማውን እያማረበት መጥቷል ማለት ነው። የሆን ጺም ስለ ነቃች ምግብ ሰርታለች። እንግዲህ የሚጣፍጥ እንደው ማለት ነው። እንት ላይ ይሄ ያረገችበት ሉሊት ምግብ ላይ ማለት ነው። ምን የሆን ያረገችባት ማለት ነው። እንደዛ ባንዴ ጣ አርጎ የጣላት ምን ብታደርግበት ነው ማለት ነው። ለማንኛውም ድራማ እያማረ መጥቷል ማለት ነው። ያወዶች ሰብስክራይብ አድርጉኝ ላይክ አድርጉኝ ማለት ነው እንግዲህ አመሰግናለሁ። ቀጣይ እንገናኛለን በቀጣይ ክፍል ማለት ነው።